አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 20 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ ዝርዝርና የዋጋ ዋጋ ተመንን በተመለከተ በዛሬው እለት በጥቁር ገበያ በስንት ሲመነዘር ይውላል እንዲሁም በባንክስ በምን ያክል ሲመነዘር ይውላል የሚለውን በጥቁር ገበያ የ18 ሀገራትን እንዲሁም ከህጋዊ ባንኮች የሰባት ሀገራትን መረጃ አካተን ከች ብለናል። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው የማምራ ነው የሚሆነው እንግዲህ በዛሬው ዕለት የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ይህ ማለት እንግዲህ የአሜሪካ ዶላርን በማስቀደም የኤዥያ ሀገራትን በማስከተል እንዲሁም የአረብ ሀገራትን እየቀላቀልን ወደ እናንተ የምናደርስ ይሆናል። በዚህም በዛሬው ዕለት አንድ የአሜሪካ ዶላር 171 ብር ከ69 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 17169 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ የባንክ የምንዛሬ መረጃን ወደ መጨረሻ ላይ ነው የምሰጣችሁ። ያው ብዙ ጊዜ መጀመሪያ ላይ እናንተ ለፍጥነታችሁ እንዲሆን ብዬ የዕለታዊ የምንዛሬ ዋጋ ተመን የጥቁር ገበያን ስለማስቀድም ነው። ወደ መጨረሻው ላይ እንግዲህ የባንክና የጥቁር ገበያ ምን ያክል ልዩነት አለው፣ ያልዩነትስ ምን ያክል ጠቧል የሚለውን ማወቅና መከተል ይኖርባቸዋል። ምክንያቱም በአሁኑ ሰዓት እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመን እየጨመረ ነው በባንክ። ስለዚህ የባንክ አማራጭን ብትጠቀሙ መልካም ነው እንላለን። ሌላው ይሮ ነው። በዛሬው ዕለት አንድ ይሮን ስንመለከት 198 ብር ከ95 ሳንቲም ሲመነዘር፣ 119895 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ይዋን ነው በዛሬ ሁለት አንድ የቻይና ዩዋንን ስንመለከት 23 ብር ከ85 ሳንቲም ሲመነዘር 100 የቻይና ዩዋን 2385 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለትም አንድ የባህሬን ዲናርን ስንመለከት 455 ብር ከ05 ሳንቲም ሲመነዘር 100 የባህሬን ዲናር 45 አምስት መቶ አምስት የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 228 ብር 50 ሳንቲም ሲመነዘር 1 መቶ ፓውንድ ስተርሊ 22850 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 556 ብር ከ69 ሳንቲም ሲመነዘር አንድ መቶ የኮዌት ዲናር አምሳ አምስት ሺህ ስድስት መቶ ስልሳ ዘጠኝ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የሳውድ ሪያል ነው። በዛሬው ዕለት እንግዲህ የኳታር ሪያል ዕለታዊ ምንዛሬ ዋጋ ተመንን ለማወቅ አልቻልንም። በሁለት ቀን አንድ ቀን ስለምናደርስ ኳታርን አካባቢ ያላቸው በዛሬው ዕለት በስንት ሲመነዘሩ ውሏል የሚለውን እንደ ወትሮ በኮመንት አስነብቡን እያልን በዛሬው ዕለት አንድ የሳውድ ሪያልን ስንመለከት 46 ብር 15 ሳንቲም ሲመነዘር 100 የሳውዲ ሪያል 4615 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 47 ብር ከ30 ሳንቲም ሲመነዘር፣ አንድ መቶ የዱባይ ድርሃም 4730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 212 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 21220 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ለት አንድ የአውስትራሊያ ዶላር 109 ብር ከ93 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ለትም አንድ ኦማር ሪያልን ስንመለከት 443 ብር ከ30 ሳንቲም ሲመነዘር 100 የኦማን ሪያል 44330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ለት አንድ የጆርዳን ዲናር 241 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 24140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላር 116 ብር ከ69 ሳንቲም ሲመነዘር 100 የካናዳ ዶላር 11669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽቅል 49 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 4990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጅፕሽያን ፓውንድ ነው። በዛሬ ሁለትም አንድ የኢጅፕሽያን ሻምፓውንድ ስንመለከት 3 ብር ከ90 ሳንቲም ሲመነዘር 100 ኢጂፕሽያን ፓውንድ 390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ ከህጋዊ ባንኮች ጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ እየጨመረ ያለው የሮሃ ፎሬክስን ዕለታዊ የምንዛሬ ዋጋ ተመን ስንመለከት በዛሬው ዕለት እንግዲህ የጥቁር ገበያ ጋር እጅግ በሚባል መልኩ ተቀራርቦ ጭማሪ አድርጎ ተመልክተናል። በትናንት ለሁለት እንግዲህ 169 ብር የነበረ ቢሆንም በዛሬ ሁለት 1 ብር ከ65 ሳንቲም በመጨመር 1 አሜሪካ ዶላርን 170 ብር ከ65 ሳንቲም ገዝቶ 174 ብር ከ06 ሳንቲም እየሸጠ ይገኛል። ይህም ከጥቁር ገበያ ጋር ሲታይ እንግዲህ የ40ና የ55 ሳንቲም አካባቢ ልዩነት አለው ማለት ነው። ሌላው የእንግሊዝ ፓውንድ ነው። በዛሬ ሁለት አንድ እንግሊዝ ፓውንድ 217 ብር ከ03 ሳንቲም ገዝቶ 221 ብር ከ37 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 192 ብር ከ17 ሳንቲም ገዝቶ 196 ብር ከ01 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 44 ብር ከ75 ሳንቲም ገዝቶ 45 ብር ከ65 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 45 ብር 95 ሳንቲም ገዝቶ 46 ብር 87 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 201 ብር 23 ሳንቲም ገዝቶ 205 ብር 25 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ38 ሳንቲም ገዝቶ 22 ብር ከ83 ሳንቲም እየሸጠ እንደሚገኝ የሩሃ ፎሬክስ ዕለታዊ ምንዛሬ ዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ በጥቁር ገበያና በባንኮች መካከል በተለይ በሩሃ ፎሬክስ ያለው ሰፊ ልዩነት ጠቦ እንግዲህ በምታዩት በሳንቲም ቤት ልዩነት ፈጥሯል ማለት ነው። ይህ ሁኔታ በተለይ የጥቁር ገበያ እንግዲህ መጥፋትና መዳከም ለሀገራችን እጅግ በጣም ስኬት ነው እያልኩኝ። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ እንዲህ አይነት መረጃ በየለቱ እንዲደርሳችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልኩኝ፣ ለዛሬ እንግዲህ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረከቱ እንላለን እንግዲህ።